ምን ማለት ነው? ህልም ካላችሁ ኢንቨስት አድርጉ። ህልምህ ጊዜህን ኢንቨስት እንድታደረግ ይፈልጋል። ገንዘብህን ኢንቨስት እንድታደረግ ይፈልጋል። መንፈስህን ኢንቨስት እንድታደረግ ትራለኝ ተብሎ ጉልንዛፍ ላይ ይቦታ ወይ እሷን አሸንፍ ወይ ህልምህን አሸንፍ። እምድም ያልሱ ውስጥ ተሸክመህ ህልሜ አይሰካም ማለት አይቻልም። መንፈስ ይሁል፣ ገንዘብ ምናም፣ ቀላሉ መንፈስህን ኢንቨስት ካላረግ ጠባይ ሪኳርመንቱን አሟልተ አሟልተ አሟልተ አሟልተ ሲጨርስ እግዚአብሔር ይሄ ሰውዬ ገብቶታል ጨርሷል ይልና ትልቁን ግብህን ገጭ ያደርገዋል። ሪሰርቼን እየሰራው ግጥሜን እየጻፍኩ ቀበሌ እየጠራው ቱሩን ጨረስኩ። ችግር የለም አታጨብ ሰሎሜ ታደሰ ስትመጣ ተነገራት። ይሄ ልጅ ሪሰርች ያደርጋል አይገርምሽም? በየቀበሌው እየዞረ ልክ ከመኪና ስሮጥ ሮጦ ባህልና ቱሪዝም ይሄዳል። ሽማግሌ ይጠይቃል። ሪሰርች የሚያደርግ ሰው ትወዳለች ሰሎሜ። አንድ ዓመት በኋላ ስልክ ጮኸ። ሄለው ስል ለየኛ የሬዲዮ ፕሮግራም ቋሚ ሆስት እንድትሆን ተጠርተሃልና መፈተን ትፈልጋለህ? አዎ እፈልጋለሁ። ተፈተንኩ አለፉኩ አለፍኩ። 21 ሺህ ብር ደሞዝ ተቀጠርኩ። ከዛ በኋላ የእኛ ስሰራ ብዙ ነገር ተገለጠልኝ። ከሰሎሜ ከአይዳ ብዙ ትምህርት አገኘው። በሶስት ዓመት ውስጥ ፕሮዳክሽን እንዴት ይሰራል፣ ብሄቪራል ቼንጅ፣ የባህሪ ለውጥ ለማምጣት ትውልድ ላይ በሚዲያ እንዴት ነው የሚሰራው የሚለውን ተቀረጽኩ። መጨረሻ ላይ በየዓመቱ ጳጉሜ ሲመጣ ይደብረኛል፣ ዲፕሬሽን ውስጥ ይገባል። ለምን ብ የሆነ መስመር አልያዝኩ። ተቀጥሬ ይሰራለሁ፣ ደስተኛ ነኝ፣ ግን የኔ የምለው የሆነ ነገር እኔን የሚገልጽ አይደንቲቲ የለም። በቃ በሚቀጥለው ዓመት ስክሪፕት ጽፋለሁ እላለሁ። ጳጉሜ ሲመጣ ሶስት ገጽ ነው የጻፍኩት ያምናውን አምና ጽፋለሁ ብላል ነበር፣ አሁንም ጻፍ፣ እሺ፣ ውለገጽ ጽፋለሁ። በመጨረሻ የኬቨን ሀርት ሌሚ ኤክስፕሌን የሚል ስታንዳፕ ኮሜዲ ተለቀቀ። እሱ ኮሜዲ ደጋግሜ ያየሁት አስራ ምናምን ጊዜ፣ ልክ ኤጂቲ ሳይ እንደሚሰማኝ ልቤ ነመም ያደረገኛል። ሳየው በቃ ይበሳኛል። በቃ ስታንዳፕ ኮሜዲ አንድም ሆኖ በየኛ ፕሮግራም በየገጠሩ ያዞሩናል፣ ችግሩን አይተናል። ለዚህ ህዝብ ድምፅ መሆነው በሆነ ነገር ነው። በምን ስል? በስታንዳፕ ኮሜዲ ኦኬ። የመጀመሪያውን ስታንዳፕ ኮሜዲ ለመጻፍ ለራሴ ቃል ገባው።

አልቻልኩም መጽሐፍ። አይካንት አሁን እዚህ ስመጣ ስማረው ለካ ፓራዳይም ነው የሚባለው። አላውቆም ያኔ። ፓራዳይም ይሁን ፓራሲታሞ ሊሆን የማቀል ነገር የለም አምሽቸተኛ አለው ጠዋት አልነሳም፣ ግን ውስጥ የሚሰራ ሲስተም ስላለ ነገረኝና 16 ሺህ ብር ኔት ደሞዝ ይደርሰኛል። ያው ሁሉም ሰው ያደርግ የለ ከደሞዙ ላይ የሚያደረገው ነገር አለ። ላይፍ ላይ በዙሪያውም ላለው ለራሱም ተደርጎ ትንሽ ብር ነው የሚቀረኝ። አንድ ቀን አልጋጫፍ እንደዚህ ቁጭ አልኩና ለአክስቴ ልጅ ሄኒ አልኩት። አቤት ማናጀር ልቅጠር እንዲህ አልኩት። ምንም እኮ አይደለሁ፣ ምንም የቢሮ ሰራተኛ እኮ ነኝ። ማናጀር ልቅጠር። ምን ማለት ነው? ማናጀር ልቅጠር? አይ እኔን ማኔጅ የሚያደርገኝ ሰው ልቅጠር። አልቻልኩም፣ በቃ እጅ ሰጥቻለሁ። እጽፋለሁ፣ እላለሁ። ስንት ዓመቴ፣ መጽሐፍ አለብ። ስለዚህ አይኔ ድ ቱ ሃየር ማናጀር። ስራው ምንድነው? ጠዋት አስራ ሁለት ሰዓት ይመጣል እስከ ሁለት ሰዓት ቁጭ ብሎ ያየኛል፣ እስክሪፕት እንድጽፍ በቃ ይሄን ብቻ ነው የሚሰራው። ከዛ በኋላ ስክሪፕቱ ከተጻፈ በኋላ ስታንዳፕ ኮሜዲውን ፕሮሞት በማረግ በመሸጥ በምን የሚያግዘኝ ማናጀር ልቅጠር ሁለት ሺህ ብር እከፍለዋለሁ አልኩኝ። ሁለት ሺህ ብር ያኔ እንደ ትልቅ ደሞዝ ነው። እናትዬ እኔን ልጅ ወስደው እንቁ ነው። ሁለት ሺህ ብር ትክክለኛ የዲግሪ ደሞዝ ነው የዛኔ። ይሄ ሰውዬ ደግሞ ጠዋት ጠዋት ነው የሚሰራው፣ ከአስራ ሁለት እስከ ሁለት አያዋጣም ያዋጣል። እኔም እኔ በዛ ሰዓት ባገኝ ይገባለሁ ገብቷል። በችግሬ ሰዓት ከዛ ማናጀር ቀጠርኩ። ስራ ምንድን ነው አስራ ሁለት ሰዓት እኔ ትደውልልኝና ስልክ አንስቼ ከተቀመጥኩ መጻፍ ከጀመርኩ ጥሩ፣ አላነሳ ካልኩ ያ ክስቴ ልጅ ሄኖ ካለ በሱ ስልክ ትደውላለ። ተነስቼ እየጻፍኩ እያለ በየአስር ደቂቃው ትደውላለ። ምክንያቱም አንዴ ተነስቼ አንተን እየጻፍኩ ነው ብዬ ልተኛ እችላለሁ። ስለዚህ ኒድ ት ኮል ሚ ኤቭሪ ቴን ሚኒት። በየቀኑ የጻፍኩትን እየወሰድክ ታያለ። እሺ፣ አንድ ሳምንት በትክክል ጻፍኩኝ፣ ስክሪፕት ሰባት ቀን። ከዛ በሰባተኛው ቀን አልደወለልኝም በስምንተኛው ቀን ቀረ ስደውል፣ ትናንት እኮ ኳሳ ያምጭጭ ይሏል። ሌላ ውሸቱ ለሸቱም አልከፍልም። ለሸቱ ለሽብር አልከፍልም። ስለዚህ ምን ያስፈልጋል? ሌላ ማናጀር። ኦኬ፣ አዳማ ማቀው ጓደኛ ያለ ኮሜርስ ዲግሪውን ይዞ አዳማ ሄዶ ኃይለኛ ቀመም ነጋዴ ሆኗል። በቃ ነገር አለ ሙን ቅጥር ምናምን። ቀመም ነጋዴ ሆኖ ቤት ሰርቶ አግብቶ የሚገርም ላይፍ ጀምሯል ማለት ነው። በጣም የሚገርም ስትሮንግ ሰው ነው። አቋለው ኮሚትመንት ዲሊቨሪ ሄድኩና ድሪሜን ሸጥኩለት ማለት ነው። የዓመቱ ገብርኤል ዋዜማ ገብርኤል ቤተክርስቲያን ግቢ ቁጭ ብለን በቃ እርዳኝ በናት አግዘኝ፣ በጣም ትልቅ ደረጃ እንደመደረስ አውቋለሁ ግን አልቻልኩም። በቃ እየቀጠቀጠኝ ነው። አግዘኝ እሻለ አለ። ቀጥ አድጎ በወስፌ ያዘኝ ማለት ነው። ግራና ቀኝ ናዝሬት ሆኖ ናዝሬት ሆኖ አዲስ አበባ ነኝ እኔ። በወስፌ ያዘኝ ማለት ነው። ሰቅዞ በቃ ምንም ምግርፍ መተኛ ተረጃ ምንም በቃ አላንቀሳቀሳለኝ ማለት ነው። ከዛ አንድ ስክሪፕት ጻፍኩኝ፣ ልምምድ ጨረስኩኝ። ከደሞዜ ላይ መቶ ምናምን ሺህ ብር አጠራቅሜ ነበረ። መኪና ሲገዛ ጓደኛዬ አይቼ እኔም መኪና ልገዛ ጥሩ ጓደኛ ያበርታ የለ መቶ ምናምን ሺህ ብር፣ መቶ 17 ሺህ ብር ምናምን። ከዛ የመጀመሪያውን ስታንዳፕ ኮሜዲ ለመስራት 11 ካሜራ 11 ክሩ ጭነን አዳማ ሄደን በ80 ሺህ ብር የመጀመሪያውን ስታንዳፕ ኮሜዲ ፕሮዲውስ አደረግን። ድብን አድርጌ ሪሰርቼን እየሰራው ግጥሜን እየጻፍኩ ቀበሌ እየጠራው ቱሩን ጨረስኩ። ችግር የለም አታጨብች ሰሎሜ ታደሰ ስትመጣ ተነገራት፣ ይሄ ልጅ ሪሰርች ያደርጋል አይገርምሽም? በየቀበሌው እየዞረ ልክ ከመኪና ስሮር ሮጦ ባህልና ቱሪዝም ይሄዳል፣ ሽማግሌ ይጠይቃል። ሪሰርች የሚያረግ ሰው ትወዳል ሰሎሜ። ከአንድ ዓመት በኋላ ስልክ ጮኸ። እለው ስል ለየኛ፣ የሬዲዮ ፕሮግራም ቋሚ ሆስት እንድትሆን ተጠርተሃልና መፈተን ትፈልጋለህ? አዎ እፈልጋለሁ። ተፈተንኩ፣ አለፍኩ። 21 ሺህ ብር ደሞዝ ተቀጠርኩ። ከዛ በኋላ የእኛ ስሰራ ብዙ ነገር ተገለጠልኝ። ከሰሎሜ ከአይዳ ብዙ ትምህርት አገኘው። በሶስት ዓመት ውስጥ ፕሮዳክሽን እንዴት ይሰራል፣ ቢሄቪየራል ቼንጅ የባህሪ ለውጥ ለማምጣት ትውልድ ላይ በሚዲያ እንዴት ነው የሚሰራው የሚለውን ተቀረጽኩ መጨረሻ ላይ በየአመቱ ጳግሜ ሲመጣ ይደብረኛል ዲፕሬሽን ውስጥ ይገባል ለምን ብቅ የሆነ መስመር አልያዝኩ ተቀጥሬ ይሰራለሁ ደስተኛ ነኝ ግን የኔ የምለው የሆነ ነገር እ የሚገልጽ አይደንቲቲ የለም በቃ በሚቀጥለው አመት ስክሪፕት ጽፋለሁ ላለሁ ጳግሜ ሲመጣ ሶስት ገጽ ነው የጻፍኩት አምና ጽፋለሁ ብላል ነበር አሁንም ጻፍ እሺ ሁለት ገጽ ጽፋለሁ በመጨረሻ የኬቨን ሀርት ለሚ ኤክስፕሌን የሚል ስታንዳፕ ኮሜዲ ተለቀቀ እሱ ኮሜዲ ደጋግም የአየሁት አስራ ምናምን ጊዜ፣ ልክ ኤጂቲ ሳይ እንደሚሰማኝ ልቤንምን ያደገኛል ሳይሆን በቃ ይበሳኛል። በቃ ስታንዳፕ ኮሜዲያን የምሆነው በየእኛ ፕሮግራም በየገጠሩ ያዞሩናል፣ ችግሩን አይተናል። ለዚህ ህዝብ ድምፅ የምሆነው በሆነ ነገር ነው። በምን ስል በስታንዳፕ ኮሜዲ። የመጀመሪያ ስታንዳፕ ኮሜዲ ለመጻፍ ለራሴ ቃል ገባው። ተቀጥሬ እየሰራው ነው ያለኝ ሰዓት ከጠዋቱ አስራ ሁለት ሰዓት እስከ ሁለት ሰዓት ነው። ዛሬ ዝናብ እየዘነበ ነው። ማታ መሽተን የተኛው በቃ ትንሽ ተኛ ሽምና ተኛ ተኛ አላርሙን አጥፍቼ ስነሳ ወደ ቢሮ ለጫማው በኋላ ይታሰብበታል የሚል ማስታወቂያ ማምለጥ ነው የሚሻለው የሚል ማስታወቂያ አልቻልኩም መጻፍ። አሁን እዚህ ስመጣ ስማረው ለካ ፓራዳይም ነው የሚባለው። አላውቀውም ያኔ። ፓራዳይም ይሁን ፓራሲታሞ የማቅል ነገር የለም። አምሽቸተኛ ያለው ጠዋት አልነሳም፣ ግን ውስጤ የሚሰራ ሲስተም ስላለ ነገረኝና 16 ሺህ ብር ኔት ደሞዝ ይደርሰኛል። ሁሉም ሰው ያደረግል ከደሞዙ ላይ የሚያደረገው ነገር አለ፣ ላይፍ ላይ በዙሪያውም ላለው ለራሱም ተደርጎ ትንሽ ብር ነው የሚቀረኝ። አንድ ቀን አልጋጫፍ እንደዚህ ቁጭ አልኩና ለአክስቴ ልጅ ሄኒ አልኩት፣ አቤት። ማናጀር ልቅጠር እንዲህ አልኩት። ምንም እኮ አይደለሁ፣ ምንም የቢሮ ሰራተኛ እኮ ነኝ። ማናጀር ልቅጠር ምን ማለት ነው? ማናጀር ልቅጠር? አይ እኔን ማኔጅ የሚያደርገኝ ሰው ልቅጠር። አልቻልኩም፣ በቃ እጅ ሰጥቻለሁ። እጽፋለሁ እላለሁ። ስንት ዓመቴ መጻፍ አለብኝ? ስለዚህ አይ ኒድ ቱ ሃየር ማናጀር። ስራው ምንድነው? ጧት አስራ ሁለት ሰዓት ይመጣል እስከ ሁለት ሰዓት ቁጭ ብሎ ያኛል ስክሪፕት እንድጽፍ፣ በቃ ይህ ብቻ ነው የሚሰራው። ከዛ በኋላ ስክሪፕቱ ከተጻፈ በኋላ ስታንዳፕ ኮሜዲውን ፕሮሞት በማረግ በመሸጥ በምን የሚያግዘኝ ማናጀር ልቅጠር። ሁለት ሺህ ብር እከፍለዋለሁ አልኩኝ። ሁለት ሺህ ብር ያኔ እንዴት ትልቅ ደሞዝ ነው እናትዬ! እኔ ልጅ ወስዶ እኮ ነው። ሁለት ሺህ ብር ትክክለኛ የዲግሪ ደሞዝ ነው የዛኔ። ይሄ ሰውዬ ደግሞ ጠዋት ጠዋት ነው የሚሰራው፣ ከአስራ ሁለት እስከ ሁለት አያዋጣም? ያዋጣል። እኔም በዛ ሰት ባገኝ ይገባሉ ገብቷ በችግሬ ሰዓት። ከዛ ማናጀር ቀጠርኩ። ስራ ምንድን ነው? አስራ ሁለት ሰዓት ትመጣ፣ ትደውላለህ። እኔ ትደውልልኝና ስልክ አንስቼ ከተቀመጥኩ መጽሐፍ ከጀመርኩ ጥሩ፣ አላነሳ ካልኩ ያክስቴ ልጅ ሄኖ ካለ በሱ ስልክ ትደውላለህ። ተነስቼ እየጻፍኩ እያለ በየአስር ደቂቃው ትደውላለህ። ምክንያቱም አንድ የተነስቼ አንተን እየጻፍኩ ነው ብዬ ልተኛ እችላለሁ። ስለዚህ you need to call me every 10 minutes በየቀኑ የጻፍኩትን እየወሰድክ ታያለህ። እሺ፣ አንድ ሳምንት በትክክል ጻፍኩኝ ስክሪፕት፣ ሰባት ቀን። ከዛ በሰባተኛው ቀን አልደወለልኝም። በስምንተኛው ቀን ቀረ። ስደውል ትላንት እኮ ኳስ አያምሽቼ ነው አይደል፣ ሌላ ውሸቱ ለሸቱ አልከፍልም ለሸቱ ለሽብር አልከፍልም። ስለዚህ ምን ያስፈልጋል? ሌላ ማናጀር። ኦኬ አዳማ ማቀው ጓደኛ ያለ ኮሜርስ ዲግሪውን ይዞ አዳማ ሄዶ ኃይለኛ ቅመም ነጋዴ ሆኗል። በቃ ነገር አለሙንትቶት ሙንትቶ ቅጥር ምናምን ቅመም ነጋዴ ይሆና ቤት ሰርቶ አግብቶ የሚገርም ላይፍ ጀምሯል ማለት ነው። በጣም የሚገርም ስትሮንግ ሰው ነው። አቋሎ ኮሚትመንት ዲሊቨሪ። ሄድኩና ድሪሜን ሸጥኩለት ማለት ነው። የአመቱ ገብርኤል ዋዜማ ገብርኤል ቤተክርስቲያን ግቢ ቁጭ ብለን በቃ እርዳኝ በጣም ትልቅ ደረጃ እንደመደረስ አውቀዋለሁ፣ ግን አልቻልኩም። በቃ እየቀጠቀጠኝ ነው፣ አግዘኝ እሻለ ቀጣርቆ በወስፍ ያዘኝ ማለት ነው። ግራና ቀኝ ናዝሬት ሆኖ ናዝሬት ሆኖ አዲስ አበባ ነኝ እኔ። በወስፍ ያዘኝ ማለት ነው ሰቅዞ። በቃ ምንም ምክርፍ መተኛት አልቻልኩም። ምንም በቃ አናንቀሳቀሳለኝ ማለት ነው። ከዛ አንድ ስክሪፕት ጻፍኩኝ፣ ልምምድ ጨረስኩኝ። ከደሞዜ ላይ መቶ ምናምን ሺህ ብር አጠራቅሜ ነበረ መኪና ሲገዛ ጓደኛዬ አይቼ እኔም መኪና ልገዛ። ጥሩ ጓደኛ ያበርታ የለህ። መቶ ምናም ሺህ ብር አጠራቅም መቶ 17 ሺህ ብር ምናምን። ከዛ የመጀመሪያውን ስታንዳፕ ኮሜዲ ለመስራት 11 ካሜራ 11 ክሩ ጭነን አዳማ ሄደን በ80 ሺህ ብር የመጀመሪያውን ስታንዳፕ ኮሜዲ ፕሮዲስ አድርግ። ምን ማለት ነው? ህልም ካላችሁ ኢንቨስት አድርጉ። ህልምህ ጊዜህን ኢንቨስት እንድታደረግ ይፈልጋል። ገንዘብህን ኢንቨስት እንድታደረግ ይፈልጋል። መንፈስህን ኢንቨስት እንድታደረግ ይፈልጋል። እዚህ ጋር በጣም የምትወደው ህልምህ እያለ በቆንጆ ልጅ ፍቅር ልትሰቃኝ አትችልም። አይቻልም ብራዘር። መንፈስህ እሷ ጋር ሆኖ ህልሜ ያልተሳካ ማለት አይቻልም ወንድም። ማለት አንዱ ምረጥ። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ቦታ። ወይ እሷን አሸንፍ፣ ወይ ህልምህን አሸንፍ። እምድሚያልሱ ውስጥ ተሸክመህ ህልሜ አይሳካም መንፈስ ይውል ገንዘብ ምናምን ቀላል መንፈስን ኢንቨስት ካላረክ ጠባይል ሶ 80 ሺህ ብር ኢንቨስት አድርገን የመጀመሪያውን ስራ ሰራን። ዘመነ ፍሳ ሲለቀቅ ጄቲቪ ላይ ስፖንሰር ይመጣል ብለን ነበረ። ስፖንሰር የጄቲቪ ኢትዮጵያን ስራ አስኪያጅ ማኔጅመንትና ሰራተኞቹ ጠርተው አመሰገኑኝ። ስምንቴ፣ ተደግሞ ታየ። በህዝብ ጥያቄ መሰረት ዘመነ ፍስሃ አሁን ሁለት ነጥብ ሁለት ሚሊዮን ሰው አይቶታል ዶንኪ ቲዩብ ላይ። ዘመነ ፍስሃ ወፍ የለም፣ ግን ሁለተኛውን ስራ የት ነበርን የሚባልን ስራ ተስፋ ሳንቆርጥ አርባ አምስት ሺህ ብራውተን በስምንት ካሜራ ፕሮዲውስ አድረግን። አሁንም ወፍ የለም፣ ድምቡሎ የለም፣ ስፖንሰር ኔና ፍቅሻል። በአንድ አመት ውስጥ ነው መስከረም ሰራን፣ ገና ሰራን፣ ፋሲካ መጣ ፋሲካ ሲመጣ ተደወለ አንድ ስልክ። የባህል ፕሮግራም እኛ ጣቢያ ላይ እንድትሰሩ ፈልገን ነበረ። አይ እኔ የባህል ፕሮግራም ምናምን አልፈልግም፣ እኔ የምፈልገው ስታንዳፕ ኮሚዲ ነው። አልሰራም በላቸው። በጣም ደጋግመው ይደውላሉ። ማናጀር አለኝ አይደል? በነገራችን ላይ ልንገራችሁ፣ ማናጀር የሚቀጠለው ፌመስ ከተሆነ በኋላ አይደለም፣ ፌመስ ለመሆን ነው። እሺ ማናጀር የሚቀጠለው እኛ ሀገር ማናጀር መጎረሪያ ነው አይደለ? የሆነ ሱሰኛ ጓደኛው እየተከተለው ምን ስል ማናጀር ነው ይላል። ወይ የመጠጥ ቤቱ አብሮት የሚጠጣ ሴት የሚያቀር በጣም በቃ የወረደ ስራ ሲሰራ፣ አለ ይሄ ብላክሜል እንዳይደረግ ሰውየው ማለት ነው። እሱ አይደለም ማናጀር ብራዘር። ራስን ተቋም ነው ብለህ ካሰብክ ስራ አስኪያጅ ያስፈልጋል። ተቋም ነው ብለህ ታስባለህ ወይ ነው ጥያቄው? ስራ አስኪያጅ ሲኖርህ ነው ተቋም ምትሆን ነው። ተቋም ስትሆናለህ ስራ አስኪያጅ የምታመጣው መጀመሪያ። የኔት ቱ ማኔጅ ዩር ሰልፍ ካልቻልክ ሰው መከተር ነው አግዙ ኡ ማለት ነው። ከዛ ሶስተኛው ላይ የተደወለ የበዓል ፕሮግራም እንድሰሩልን ነው ኦኬ፣ እሺ፣ እኔ ስታንዳፕ ኮሜዲ ነው የምሰራው። ይሁን፣ እሺ። መቶ ሺህ ብር ይከፍላሉ አልኩ። ኑና እንነጋገር አሉ ማለት ነው መቶ ሺህ እኮ ነው ያልኩ። መቶ ሺህ በላቸው እኮ ኑና እንነጋገር። ሰዎች እየቀለሉ ነው እንዴ? ለአንድ ስታንዳፕ ኮሜዲ መቶ ሺህ ሊከፍሉ። እሺ፣ ሄድን። ስታንዳፕ ኮሜዲ ሙሉ የሙሉ ጊዜ በቃ የአንድ ሰዓት እንድትሰራልን እንፈልጋለን። በጣም ጥሩ 130 ሺህ ብር ነው የምትከፍሉኝ። 30 ሺህ የመንግስት ነው ግብር ነው፣ ለእኔ ኔት 100 ሺህ ይፈልጋለሁ። እኔና ክሩ በሙሉ በአውሮፕላን የምንሄደው፣ ጎንደር ነው የሚሰራው ስራው። ሆቴል ምግብ፣ ሁሉ ነገር ትችላላችሁ። ቅድሚያ ግማሹን ትከፍሉኛላችሁ። ቪዲዮው በዶንኪ ቲዩብ ይለቀቃል። እሺ እሺ። ከዛ ፋይናንሱ ሲሰማ አላምንም ምን ምን፣ ለአንድ ኮሜዲ ምንድን ነው የምትሉት? አይ ዝም ብለህ ክፈል ሰውዬው እንትን እናት፣ በቃ ቀብድ ስጠው እኮ። በቃ እሺ፣ መቶ ሰላሳ አይሆንም ዝም ብለህ መቶ እናደርገውና ግሮስ ሰላሳ ከአንተ ይቆረጥና፣ ሰባ ይደርሳል። እኔ ተዋልኩት መቶ ሰላሳ ሺህ ነው። ሰላሳ ሺህ የመንግስት ነው፣ መቶ የሚሰጡኝ። እንደዚያ አይሆንማ እንዴ። ንግድ ፈቃድ አምጣ። ለምን ንግድ ፈቃድ አመጣለሁ? ሰላሳ ፐርሰንት እየቆረጥክ ሰላሳ ፐርሰንት የምትቆርጠው እኮ ንግድ ፈቃድ ስለሌለኝ ነው። አይ እንደዚያ ያ ታሰራ